ኦኬ ጋይስ በዛሬ ቪዲዮ የምንመለከተው ምንድን ነው? እንዴት አድርጋችሁ እናንተ ያነበባችሁትን ኮምፒውተሮቻችሁ እንዲጽፍላችሁ ማድረግ እንደምትችሉ ነው ማለት ነው ይህ ነገር ለአማርኛም ይሰራል ለእንግሊዝኛም፣ እንዲሁም ደግሞ ለሌላ ለፈለጋችሁት ቋንቋ መጠቀም ትችላላችሁ ማለት ነው። እናንተ ታነቡለት አላችሁ እሱ ደግሞ ይጽፍላችኋል ማለት ነው። ሶ ይህን እንዴት ማድረግ እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ተከታተሉኝ። በመጀመሪያ ደረጃ የምታደርጉት ምንድን ነው፣ በኮምፒውተሮቻችሁም ላይ ሊሆን ይችላል፣ በስልኮቻችሁ ብራውዘር ትከፍታላችሁ። የትኛውንም አይነት ብራውዘር መጠቀም ትችላላችሁ። ነገር ግን ክሮም ቢሆን የተሻለ ነው ማለት ነው። ብራውዘሮቻችሁን ከከፈታችሁ በኋላ ሰርች ቦታ ላይ ትመጡና አምሃሪክ አምሃሪክ ኤስቲቲ አያችሁ አይደለ? እዚህ ጋር አምሃሪክ ኤስቲቲ ብላችሁ ሰርች ታድርጋላችሁ። እንደምትመለከቱት አምሃሪክ ኤስ ቲ ቲ ብላችሁ ሰርች ስታደርጉ ይህንን ሪዛልት ያመጣላችኋል ማለት ነው። ከዚህም ውስጥ የትኛውን ትመለከታላችሁ መሰላችሁ? ኢትዮ ኦል የምትለዋች ትታያችኋለች አይደለ? ኢ ፋቭ አይከን ያለችዋን እና ኢትዮ ኦል የሚላለ አምሃሪክ ስፒች ቱ ቴክስት የሚላለ እሱን አንዴ ትነካላችሁ ማለት ነው። እንደምትመለከቱት ወደ ዌብሳይቱ ገብቶልናል እና ዌብሳይቱ ፉሊ ሎድ አድርጎልናል፣ ይህንን ይመስላል። ሶ ቀጣይ የምታደርጉት ነገር ምንድን ነው? እዚህ ጋር እንደምትመለከቱት ቋንቋ መምረት ትችላላችሁ። በየትኛው ቋንቋ ነው ስትናገሩ እንዲጽፍላችሁ የምትፈልጉት? በመጀመሪያ ደረጃ በየትኛው ቋንቋ ማንበብ ነው የምትፈልጉት? እንዲሁም ደግሞ እንዲጽፍላችሁ የፈለጋችሁት እሱም ትመርጣላችሁ ማለት ነው። እንደምትመለከቱት አማርኛን ትመርጡና ከዚያም በኋላ እንዲያዳምጣችሁ ከፈለጋችሁ ስታርት ሊሲኒንግ የሚለውን ትነካላችሁ። ስታርት ሊሲኒንግ የሚለውን ከነካችሁ በኋላ እናንተ የምታነቡትን ይጽፍላችኋል ማለት ነው እና በተሻለ መልኩ ቀረብ ብላችሁ ብታነቡለት የተሻለ ነው፣ በትክክል እንዲጽፍላችሁ ማለት ነው። አንዳንድ ኢረሮች በእርግጥ ሊኖሩ ይችላሉ፣ ነገር ግን እነዛን ኢረሮች ወደ በኋላ ኤዲት እያደረጋችሁ ታስተካከላላችሁ ማለት ነው። በዋናነት ግን እናንተ ያነበባችሁትን ነገር ጥርት አድርጎ ይጽፍላችኋል ማለት ነው። አማርኛም ብቻ አይደለም፣ በሌላም ቋንቋ መሞከር ትችላላችሁ። በፈለጋችሁት ቋንቋ ማለት ነው። ለምሳሌ እዚህ ጋር እንግሊሽ ዩ ኤስ አለ። ናው አም ጀስት ትራይንግ ቱ ሪኮርድ ባይ እንግሊሽ፣ ሶ አም ሶ ሶሪ My English is bad, but this, this is just for a test. እና ይህንን ይመስላል እንደምትመለከቱት የፈለጋችሁትን ቋንቋ ሪኮርድ ያደርግላችኋል ማለት ነው። በዚህ መልኩ እናንተ ቁጭ ብላችሁ ረጅምም ጽሁፍ ሊሆን ይችላል፣ ችግር የለውም፣ ሊሚቴሽን የለበትም ረጅም ጽሁፍ ሊሆን ይችላል በጣም ረጅም ቢሆንም እናንተ ታነቡለታላችሁ እሱ መጻፉን ይቀጥላል። በኋላ ደግሞ ቼክ ታድርጋላችሁ፣ ይረር ያለበትን ቦታ በግራመር ማስተካከል ትችላላችሁ ማለት ነው። ወይም ደግሞ እንደ ቻት ጂፒቲ እንደ ጄምና ያሉ ኤአይዎችን በመጠቀም የስፔሊንግ ስህተት ካለ እንዲያስተካክልላችሁ መስጠት ትችላላችሁ። ከዚያም በኋላ ስፔሊንጉን በአጠቃላይ ያስተካክልላችኋል። ከዚያ በመቀጠል በጣም አሪፍ በሆነ መልኩ ይጽፍላችኋል። ጻፋችሁ ማለት ነው። ስለዚህ ቁጭ ብላችሁ ታይፕ ማድረግ የነበረባችሁን ረጅም ሰዓት ይህ ቱል ለእናንተ ይቆጥብላችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለዚህ የዩቲዩብ ቻናል አዲስ ሰዎች ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፒስ አውት